ላይ ሶስት ቀን ቁርአን አስቀራንባት። ከዛ እኔ እብድ አይደለሁም እኔን እብድ ልታደርጉ ነው እንዴ ቁርአን የምታስቀሩብኝ? እብድ ሳልሆን አውቃሽ ታመሻለ ማለት ነው ምናምን እያለች በጣም ተረበሸች ማለት ነው። እኔ ደግሞ እዛ እየተናገረች ያለችው ከአቅሏ ሳትሆን የምትናገረው ነገር ስለነበረ በዛ ጉዳይ ላይ ደጋግመው እንዲቀሩባት አደረግኩ። በዛ በጣም ተደበረች። ቤቱ ላ አላድርም ሄዳለሁ ምናምን እያለችኝ ነበረ ማለት ነው። ከዛ ሶስት ቀን ቁርአን ተቀራባት። ለአራተኛው ቀን ደግሞ የእናቴን ጓደኞች ሰብስቤ ዱዓ አስደረግኩላት ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ ውዶች እንዴት ናችሁ? ደህና ናቸው ያለው አልሐምዱላ። ረቢልአለሚን እንግዲህ ብዙዎቻችሁ ስለ ሰአዳ እየጠየቃችሁኝ ነበረ እኔም ሰሞኑን ቪዲዮ እየገባው ስላልሆነ በጣም ብዙዎቻችሁ በውስጥ እየገባችሁ እያለቀሰች ነው ምንድን ነው እያላችሁ ነበር እና አንዳንድ ስላለው ነገር ልንገራችሁ ብዬ ነው። ሳአዲ በእርግጥ አኩርፋኛለች። ያኮረፈችብኝ ምክንያት ደግሞ ቁርአን ስላስቀረሁባት ነው። ሌላ ነገር የለም። ጧትና ማታ በተከታታይ ሶስት ቀን ቁርአን አስቀራንባት ከዛ እኔ እብድ አይደለሁም። እኔን እብድ ልታደርጉ ነው እንዴ ቁርአን የምታስቀሩብኝ? እብድ ሳልሆን አውቃሽ ታመሻለ ማለት ነው ምናምን እያለች በጣም ተረበሸች ማለት ነው። እኔ ደግሞ እዛ እየተናገረች ያለችው ከአቅሏ ሳትሆን የምትናገረው ነገር ስለነበረ በዛ ጉዳይ ላይ ደጋግሞ እንዲቀሩባት አደረኩ። ጊ በዛ በጣም ተደበረች። ቤቱ ላ አላድርም ሄዳለሁ ምናምን እያለችኝ ነበረ ማለት ነው። ከዛ ሶስት ቀን ቁርአን ተቀራባት። ለአራተኛው ቀን ደግሞ የእናቴን ጓደኞች ሰብስቤ ዱዓ አስደረግኩላት ማለት ነው። እና በቃ በዛ ምክንያት በጣም ደስተኛ አልሆነችም። ከዛ ደግሞ ቤተሰብም ደውለው እሷ እየሸቀለችብሽ ለራሷ ዩቱብ እየሰራችብሽ ነው ምናምን ሲሏት ቪዲዮ ራሱ በቃ ለራሷ ራሱ መቅረጽ አልቻልኩም ማለት ነው። ራሷን በራሷ ነው ትናንትና ራሱ የቀረጸችው። ለዛ ነው ድምፁ ምንም እንትን ያላለላት እና እኔ እስከ ዛሬ እየቀረጽኩ ካሜራ ሴቲንግ እያስተካከልኩላት ምናምን ነበረ። በዛ ምክንያት ተደበረች እና እህቷ ጋር ሄደች ማለት ነው ትናንት። እና ደህና ናት። ዙሪ ያለው ሁኔታ ይሄ ነው። አሁን ላይ ያኮረፈችው ያ ነገር ነው። ምናልባትም ጭንቀቱ ምኑም ሲደራረብባት በዛ ላይ ደግሞ ታማለች ብሎ የሆነ ነገር ያደርጉ ያስደናቅ ይሉኛል ብላ ሊሆን ይችላል። አላቅም ኮላልቲ ሊያወጡኝ ነው ወይ ጨበጡኝ፣ ያዙኝ እያለች ነበር። ወንድሟ ነው በእርግጥ ያንን ነገር ሲያደርግ የነበረው እና ደህናናት አለች ዛሬ። መታለች በኋላ ላይ እንሻላ ላይ ብታገባ ወይ አስገብቼ ላይ ብላይ እንድታገኟ ታረጋችኋለሁኝ። ብቻ ያለው ነገር ይሄ ነው። እንግዲህ ምንም ማድረግ አልችልም እኔ በቻልኩት እሷን ትሪት ለማድረግ እየሞከርኩ ነበር፣ ግን አሁን ላይ ለእኔ ያላት ጥላቻ እና ከኔ መራቅ ነው እያመጣች ያለችው። ይህን ነገር ደግሞ በምንም ልታስተካክሉት አትችሉም። ለምን አንድ ሰው ለመርዳት ብላችሁ መሆን ያለበትን ነገር ስታደርጉ ያ ነገር መሆኑን ካልወደደ ሰውየው ምንም ማድረግ አትችሉም። እና ቤተሰብ ደግሞ ያው ተመልሳ እንድትሄድ ስለሚፈልጉ በጣም ብዙ ነገር ይሏታል። በእርግጥ እኔ ተመልሳ ብትሄድ ጥሩ ነው፣ ግን በዚህ አቅሏ፣ በዚህ ሁኔታዋ ላይ ብትሄድ ራሱ ውጭ ሂዳ ራሱ ትሰራለች ብዬ አላስብም ማለት ነው እና ለህቷም ለሷም የሚያስፈልጋቸውን አንዳንድ ነገር አስቤዛ ምንም እየላኩኝ ነው፣ ይህን ሰሞን ራሱ ማለት ነው። ስትሄድ ምን እንዳይቸግራቸው እያልኩኝ ብቻ በዛ በዛ ምክንያት ነው እንጂ ያኮረፈችኝ ሌላ ነገር፣ ሌላ ጸብ ተነስቶ አይደለም። አትጨነቁ ለማለት ነው። እና ከዛ ውጭ ደግሞ እንግዲህ ዛሬ ቤቴ አድርግ ያሉ ሱቄን እንደምታዩት ሁሉንም አሟለች አሉ። ሹፎኖች፣ ጅልባቦች፣ ሻርፖች፣ እናቶች የባህል ልብስ ሁሉንም ነው እንግዲህ ያመጣ ነው እንደምታዩት ነው። ዛሬ ራሱ የገቡ ሹፎኖች አሉ ባለፈው ካሳየኋችሁ ውጭ ሆኑ እንደምታዩት ቆንጆ ቆንጆ። በእነዚህ አሁን አንድ ሺ ብር ናቸው። በእነዚህ አንድ ሺ ብር ነው። በእነዚህ ነግሬያችኋለሁ። ሺ ስምንት አንድ ሺ አምስት መቶ ናቸው በእነዚህ ደግሞ በእነዚህ ብትኖቹ በእነዚህ አንድ ሺ ብዙ ነው ብቻ የሚያማምሩ ቆንጆ ቆንጆ ዋጋቸው ተመጣጣኝ የሆኑ አምጥቻለሁ ሄናቶ ሻርፕ ደግሞ አንድ ሺ ሁለት መቶ ብር አንድ ሺ አምስት መቶ ብር ዘጠኝ መቶ ብርም ጭምር አሉ ኢንሻላህ ከስር በሚቀመጥላችሁ ቁጥር በማዘዝ ያው የፈለጋችሁበት ቦታ እናደርስላችኋለን። ሻንጣ መረክብልን ያሉ ልጆች አሉ። የነዛንም ቪዲዮ ቀርጽላችኋለሁኝ። ድክምክም ብያለሁኝ። በሰአዳ ጉዳይ ሰሞኑን በጣም ነው የደከምኩት። እንግዲህ ቁርዓን ቤት ታች ይዞ መመላለስ ምናምን በጣም ከባድ ነበር። በዛ ላይ የቤተሰብ ኃላፊነት እኔ ላይ ነው አሁን ላይ። ጠዋት ለልጆች ቁርስ አጠቅሳለሁ ምናምን፣ እንደገና ዚህ ኃላፊነት ብቻ ብዙ ነገር ነው። እና በዛ ምክንያት ነው። ልጆቼ ወዳችኋለሁ። ሰላም አለይኩም ረመቱላ ይሄ የምታዩት የእናቶች ሹራብ ነው ሶስት አይነት የእናቶች ሹራብ ነው ያለው ይሄ ትልቁ ነው ሁለት ሺ አምስት መቶ ያልኳችሁ ነው በእነዚህ ደግሞ ሁለት ሺ ብር አለ በታችኛው ደግሞ አንድ ሺ ስምንት መቶ ብር አለ ማለት ነው እንደምታዩት ጅልባቦች ደግሞ ከነ ተደራቢያቸው ሶስት ሺ አምስት መቶ ብር ቀሚስ አላቸው ተደራቢ ያለው ሻርፕ አለው ማለት ነው ኮምፕሌቱ አንድ ሺ አምስት መቶ ብር ነው እዚህ የእናቶች ሻርፕ አሉ። የማይንሸራተቱ የእናቶች ሻርፖች ናቸው ያመጣሁት በጣም ነው የሚያማምሩት። የሚንሸራተቱት ዋጋቸው ይቀንሳሉ፣ የማይንሸራተቱት ትልልቆቹ ዋጋቸው ትንሽ ይጨምራል። እስከ አንድ ሺ አምስት መቶ ብር ድረስ ነው ያለው። እንግዲህ እንደምታዩት ቆንጆ ቆንጆ ነገሮች ናቸው ያመጣሁት። ከዛ ወደዚህ ስንመጣ ደግሞ በእንደዚህ አይነቶቹ በዚህ አይነቶቹ ሶስት ሺ አምስት መቶ ብር ነው። በእናቶች ሽፎን ደግሞ በእንደዚህ ሲሆን በነዚህ ሶስት ሺ በነዚህ ሶስት ሺ አለ በነዚህ ሶስት ሺ አለ ማለት ነው። እንግዲህ ኖርማል ቀሚሶች ደግሞ ፋሽን ቀሚሶች፣ ሁሉም ቱርኮችም አሉ። እንደዚህ አይነት ደግሞ ቀለል ያለ ዋጋ የምትፈልጉ ከሆነ በእንደዚህ ሙሉ ገበር ናቸው፣ አንድ ሺ አምስት መቶ ብር ናቸው ማለት ነው ውዶቼ። ያቸው በእነዚህ አንድ ሺ አምስት መቶ ብር በነዚህ አንድ ሺ አምስት መቶ ብር በጣም ነው የሚያምሩት ማለት ነው። ከዛ ውጪ ወደዚህኛው ኛው ሽፎን ስንመጣ ደግሞ ይሄኛው ሽፎን ሶስት ሺ አምስት መቶ ብር ነው። ሶስት ሺ አምስት መቶ ብር ነው። አነስ ያሉ ባለ ሶስት ሺዎችም አሉ፣ ግን ረጃጅምና ሰፋፊው ሶስት ሺ አምስት መቶ ብር ናቸው። የተለያዩ ናቸው በነገራችን ላይ አንድ አይነት አይደሉም። የዚህ ይሄ ነው ይሄ ያለ እዚህ ጋር በዚህኛው አለ እዛ በዚህኛው አለ። የተለያዩ ናቸው ማለት ነው ውዶቼ። እንሻአላህ እንግዲህ ማዘዝ የምትፈልጉ ከስር በማስቀምጥላችሁ ቁጥር ማዘዝ ትችላላችሁ። ቁጥር ሽንገሪን ካላችሁ ደግሞ 0914695977 ነው ቁጥሬ፣ መደወል ትችላላችሁ ማለት ነው። እንሻአላህ እና አበረታቱኝ። ብዙ ሰዎች በእርግጥ አሁን ሻንጣ እንድረትብላችሁ ያዘዙ ሰዎች አሉ። ይነሱን ባንድ ላይ አድርጌ አሳያችኋለሁ በቪዲዮ ለእናንተም ለማዘዝ እንዲመቻችሁ። የትኛውን ቦታ ቤተሰብ ተቀባይ ካለን እንልካለን። መጅሊሶች፣ ምንጣፍ፣ መጋረጃ፣ ኤሌክትሮኒክስ እቃ፣ ቴሌቪዥን፣ ፍሪጅ፣ ልብስ ማጠቢያ፣ የቤት እቃዎች፣ ሁሉንም እንግዲህ በታማኝነት ሁሉም ቦታ እያደረስን ነው። መጅሊሳችንንም በጣም ብዙ ሰዎች ወደውታል። ያው ምስክሮቻችን ናቸው ኢንሻአላህ በመደወል ማዘዝ ትችላላችሁ ማለት ነው ውዶች፣ እንሻአላ እስከዛው ድረስ እንግዲህ አለ ሀገራችንን ሰላም ያድርግልን። እወዳችኋለሁ፣ አከብራችኋለሁኝ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ።